ወይዘሮ ገነት ምነግርሽን ነገር በደንብ ስሚ። እንዴ እውነት ይሄ ሁሉ ብር ያይ? ነው እንደውም ይሄ ቀብድ ነው። ስራውን በደንብ ከሰራሽልኝ የዚህ እጥፍ ሰጥሻለሁ። ስራው ግን ምን ቢሆን ነው? ይኸውልሽ ወይዘሮ ገነት፣ ይህን ኪኒን ነው ለኑሐሚን በሻይ ወይ በሌላ ትኩስ ነገር ትሰጫታለሽ። ምን የምን ኪኒን ነው? መርዝ እንዳይሆን ብቻ። አታስቢ፣ መርዝ አይደለም በኋላ ያለውን ጽንስ እንዲያወርድ የሚያደርግ መድኃኒት ብቻ ነው። ልጁን ልታስወርጁ? ወይዘሮ ገለት ልጇ ላይ አንቺ እንጂ እሷ ላይ ምንም ጉዳት የሚያደርስ ነገር አይደለም። ምነው፣ ስራውን ሰርተሽ ስጨርሽ ህይወትሽን የሚቀይ ገንዘብ ማግኘት አትፈልግም? አረ እንዴ እሱ ይፈልጋሉ። ስለዚህ ስራሽን በጥንቃቄ ጨርሽና ቀሪ ገንዘብሽን ውሰጅ። ስለ እሱ ምንም አታስቢ። ስራው እንደተሰራ። የማትረባ ቅሌታም አሮጊት። ቆይ ግን እኔ እንዴት አድርጋ ብታስበኝ ነው ልጄ ላይ መድኃኒት እንዳደርግ የምታደርገኝ? አንቺ ደግሞ ምን ነሽ ነው ይቼ ላይ እኮ ምስትናታ እንዴ፣ ወይዘሮ ዝናሽ እዚህ መጣ ነበር እንዴ? አረ መጣታ። ያንጣባት ደሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒ ሰጠችኝ። ያ ምን ኪኒ? ልጅ የሚያስወርድ ኪኒ ነው ብላኛለች። ምን ምን? እንዳለ ወጣፋራውኩ እቺ ሴትዮ የአንቺ ልጅ ለማስወረድ ፈልጋ ነው። ደግሞ እኮ ገንዘብ ልስጥሽ አለችኝ። እኔ ግን አንፈልግም አልኳት። ሙሸትሽን ነው አይደል የምታወሪው? መጀመሪያም እዚህ ቤት መግባቴን አውቃ ስጠራኝ ለተንኮል እንደሆነ ገምቼ ይኸው በስልኬ ቀድቼ ወይግን እዚህ ሴት ክፋት መቼ ነው የሚያበቃው? ክፋት ለማንም አይበጅም። እኛ እንኳን ስራችን ሚሰ እዚህ ቤት ምን ተፈጥሮ ችግር አለ? ኧረ ከኔ እባክህ፣ ስንት አይነት አው ሰዋለን። እውነቴን ነው ያችን ጭራቅ የሆነ ሴትዮ እየገላታለ። ወይዘሮ ችናች ደግሞ ምን አደረገች? የልጅ ማለት የልጅ ልጃችንን ለማስወረድ መድኃኒት ይሰጠችኛ። እንዴህ አሁን አንተ ይምናለ እችድጉም፣ ይህን ካደረገች የመጨረሻችን እንግዲህ እውነታው ይሄ ነው፣ አድርገዋለች። ቆይ ኑሐሚን ወዴት እየሄደች ነው ያለችው? ወደ ዝናሽ ጋ ይሆናል የምትሄደው። ታዋት ይች እርኩስማ የእጇን ማግኘት አለባት። እባክሽ ገነት፣ የሆነ ነገር ሳታደርግ ብንከተላት። ዝናሽ ምናልባት እዚህ ጋር ሊሆን ይችላል። ኑሐሚን የዝናሽን ጉድ ዳግም የዝናሽ ልጅ መሆኗን እዚሁ ፊት ለፊቷ ለሌይ ኩል ልትናገር ትችላለች ማለት ነው። ያው ዝናሽ ያደረገችውን እዛ ጋር አይታችኋል። እሷ መድኃኒት ለገነት ሰጥታ፣ ገነት ደግሞ ያንን መድኃኒት ሻይ ውስጥ ጨምራ የኑሐሚን ልጅ እንዲወርድ እሱን ፈልጌ ነው እንጂ ይሄ መድኃኒት ሌላ ነገር ምንም አያደርጋትም ብላለች። ያ ነገር ግን ምናልባት አይታወቅም ኑሐሚንን ወይ ደግሞ ሌላ ጉዳት ሊያደርስባት የሚችል ነገር ሊሆን ይችላል። ግን ደግሞ እዚህ ጋር ዝናሽ ያለቻት ገነትን ልጇ እንዲወርድ የሚያደርግ መድኃኒት ብቻ ነው እንጂ ኑሐሚን ላይ ሌላ ጉዳት አያደርስም ብላታለች ማለት ነው ገነት ደሞ እዚህ ጋር ምን አስባ እንደሆነ ባይታወቅም ሄዳ ደሞ ይሄንን ሚስጥር ዝናሽ ያቀደችውን ወይ ደሞ ዝናሽ እሷን ያዘዘቻትን ነገር ለተሰማም ለኑሐሚን መናገሯ ምናልባት አይታወቅም ሌላው የእቅዳቸው አካል ሊሆን ይችላል ላይሆንም ይችላል ማለት ነው። ላይሆን የሚችልበት ምክንያት ደሞ እዚህ ጋር ዝናሽ እንደዚህ አይነት ነገር ውስጥ መግባት አትፈልግም። ከኑሐሚን ጋር እንደዚህ የሰጣ ገባ ውስጥ ከገባች የእሷ ሚስጥር እንደሚወጣ ታውቃለች። ከዚህ በፊት ኑሐሚን ደጋግማ የእሷ ሚስጥር እንደምትናገርባት ዳግም የሷ ልጅ መሆኗን ለሁሉም ቤተሰብ እናገራለሁ ብላ ደጋግማ ስታስፈራት ነበርና አሁን ደግሞ እዚህ ጋር መድኃኒቱን ሰጥታት ይሄ መድኃኒት እኔ እንደሰጠውሽ አድርገች ሄደሽ ለኑሃሚንና ለተሰማ ንገሪያቸው ብላ ሌላ እቅድ አታቅድም ማለት ነው። ግን ደግሞ እዚጋ ገነት ያደረገችው ነገር ሁኔታዎችን ለራሷ ልታመቻች ሊሆን ይችላል ማለት ነው። እዛ ቤታውን ተሰማም ተቀይሟታል፣ ኑሃሚም ተቀይሟታል። በተለይ ደግሞ ተሰማን ለማማለል ሞክራ ያ ነገር አልሳካ ሲላት ምናልባት የእሱ ልብ ላግኝ ወይ ደግሞ እንደ በፊቱ ይቅርታ አድርጎልኝ አንድ ላይ እንሁን በሚለው እዚ ጋ ዝናሽን አሳልፋ ልትሰጥ ትችላለች ማለት ነው። እዛ ቤት ተሰማ ያስገባትና ኑሐሚን አንድ ክፍል እንድታዘጋጅላት አድርጎ እዛ ቤት ግቢ ያላት መቆያ ቦታ አጣው የማደርበት ቦታ አጣው ተሸገርኩ ብላ እዛ ጋር ተሰማ ስት ለምን ነው እንጂ ተሰማ በዛ ልክ ይቅርታ አድርጎላት አይደለም። እንደውም ከዚህ በፊት እሷ እሱ ላይ ስታደርግ የነበረውን ነገር ሁሉ እንዳልረሳላት ደጋግሞ እየነገራት ነበር። ያኔ እሱ ታሞ ክፍሉ በነበረ ጊዜ ሽንቱ መቆጣጠር በሚያቅትበት ጊዜ ምን ያህል ስትጸየፈው እንደነበረ ዛሬ ያንን ነገር አስታውሶ እየነገራት ነው። ና ምናልባት ተሰማ ያንን ነገር ረስቶላት ይቅርታ አድርጎላት ከዚህ በፊት ኑሐሚን ከመምጣቷ በፊት እንደነበረው ህይወታቸው እንዲመለስ እዚህ ጋር ገነት ይሄንን ነገር ልታደርግ ትችላለች ማለት ነው። ያው ኑሐሚንም በጣም ትጠላታለች፣ እሷን ገነትን ማያት ፈልግም እዛ ቤት። እናም ደግሞ እሷ የምትሰራው ምግብ ራሱ መብላት እንደምትፈልግ ለአባቴና ለእኔ እኔ ሰራለሁ፣ አንቺ ለራስሽ ብቻ ስሪ፣ እናም ደግሞ እኛ የምንጠቀመውን እቃዎችን አትንኪብን ብላ ደጋግማ ስታስጠነቅቃት ነበርና ምናልባት የኑሐሚንን ልብ ራሱ ለማግኘት ሊሆን ይችላል። ግን ደግሞ ከዚህ በፊትም ስትል የነበረው አንቺንማ በመርዝ ነበር መጨረስ ብላ ስታወራ ነበር ማበርገነት ማለት ነው። እዚህ ጋር ግን ለምን ይሄንን ነገር ማድረግ እንደፈለገች ባይታወቅም ግን ደግሞ ሊሆን የሚችለው የሁለቱንም ልብ ለማግኘት ሊሆን ይችላል ማለት ነው። ዝናሽያው የዳግም ነገር እንዲሁም አስጨንቋታል። እዛ ጋ አሁን ዳግም ማን ይሁን ማን ማንም የሚያውቀው ሰው የለም እዛጋ ይሄንን ሚስጥሯን የምታውቀው ኑሐሚን ብቻ ነች፣ ዳግም የሷ ልጅ መሆኗ ማለት ነው። ለዳግም ራሱ አንዳንድ ጊዜ ስታወራ እናትህ እያለች ወሬ ትጀምራለች። ዝናሽንም ሄዳ ስታወራት ልጅሽ ምናምን እያለች ወሬ ትጀምራለች። አሁን ደግሞ እዚህ ጋ አንቺ ልጄን ለመግደል የምትሞክሪ ከሆነ እኔንና ልጄን ለማጥፋት ትሞክሪ ከሆነ እኔ ምን ይሁን ብዬ ነው ያንቺ ሚስጥር ታቅፌልሽ የምቆየው? ከዚህ በፊት ደጋግሜ አስጠንቅቄሽ ነበር ከቤትሽ ወጥቼልሽ አለው እና ምን ፈልገሽ ነው እኔንና ልጄ ለማጥፋት የሞከርሽው በሚለው እዚህ ጋ ለሌይኩን ዳግም የእሷ ልጅ መሆኗ ልትነግረው ትችላለች ማለት ነው። ዛሬ እንደውም ዳግም ሌይኩንን ሲያወራው ስለ አባቱ ስላስተዳደጉ፣ ከዚህ በፊት ስለነበረው ህይወቱ ምን ያህል አባቱ ተቸግሮ በዘበኝነት እሱን ሲያሳድገው እንደነበረ ያንን ነገር እያለቀሰ ለሌይኩን ሲነግረው ዝናሽ ስትረበሽ ነበር። ሌይኩን ደግሞ ያንን የዝናሽ ረበሽ ፊቷ ላይ አይቶ ነበርና ቆይ ዝኖ ነው ምን ሆና ነው፣ ለምንድን የተረበሸችው ምን ተፈጥሮ ነው ብሎ ያ ነገር ጥያቄ ፈጥሮበት ነበርና እዚህ ጋር ደግሞ ኑሐሚን ይሄንን ነገር ስትነግራት እሱም በአንዴ ሊያምናት ይችላል ማለት ነው። አሁን እንደውም እሱ እያለ ያለው ዳግምን እዚህ የምትቆይ ከሆነ ለምን ሁኔታዎችን አመቻች ይችላል፣ ስራ ለምን አትጀምርም እያለው ነው። ይሄንን ነገር ደግሞ ዝናሽ አትፈልግም። እሷ የምትለው አባትህን ከእስር ቤት አውጥቼልህ ለአንተና ለአባት ደግሞ ህይወታችሁን የሚቀይራችሁን ነገር ልስጣችሁ እያለች ነውእና ዳግም ደግሞ ያ ነገር እንደማይሆን እየነገረው ነው። አንቺ ቆይ ምንድነሽ? መንግስት ነሽ ወይስ ምንድንሽ? እንዴት አድርገሽ ነው በፍርድ ቤት የተፈረደበትን ሰው ከእስር ቤት ልታስወጪ የምትሺው ብሎ ያንን ነገር እንደማይሆንና እሷ እዚ ጋር ምንም ነገር ብትሰጠው ራሱ ምንም አይነት ነገር ብታደርግለት ራሱ ከዛ ቤት መውጣት እንደማይፈልግና እኔ እዚህ ቤት የመጣሁት ጥቅማጥቅም ወይ ገንዘብ ወይ ሀብት ፈልጌ ሳይሆን ሌላ ነገር ፈልጌ ነው። ያንን ነገር ደግሞ በጊዜ ሂደት ታየዋለሽ ብሏታል ማለት ነው። ያ ነገር ደግሞ ሊሆን የሚችለው ከዚህ በፊትም ሲላት እንደነበረው የናት ፍቅር ነው። እኔ የናቴም ፍቅር አላገኘው ናሆምን ኤሚን ልጄ ብለሽ እንደምትጠሪያቸው እኔንም ልጄ ብለሽ እንድትጠሪኝ ይፈልጋለሁ፣ የእናትነት ፍቅርን እንድትሰጪኝ እፈልጋለሁ ብሎ ከዚህ በፊት ነግሯት ነበርና እዚህ ጋ ደግሞ እኔ ጥቅም ፈልጌ ወይ ደግሞ ገንዘብ ፈልጌ ሳይሆን በገንዘብ የማይገዛ ከዛ በላይ ያለ ነገር ፈልጌን የመጣሁት ይሄን ነገር ደግሞ በጊዜ ሂደት ታያለሽ ብሏታልና ያ ሊሆን የሚችለው ምናልባት የእናት ፍቅር ሊሆን ይችላል ማለት ነው። ለይኩን አሁን እዚ ጋ ስለ ዝናሽ ዳግም የእሷ ልጅ መሆኗን የሚለውን ነገር እዚ ጋ ከሰማ ምናልባት ትንሽ ስሜቱ ሊረበሽ ይችላል። ከሱ በፊት ያለ ነገር ከሱ ጋር ከመጋ ከጋባታው በፊት ያለ ነገር ቢሆን ምናልባት ለመደበቅ ሽም ብሎ ትንሽ ሊያኮርፋት ይችላል። ግን ደግሞ ይሄ ነገር የተፈጠረው እሷ ናሆምን ከወለደች በኋላ ያ ማለት ደግሞ ከላይኩን ጋር ተጋብታ ትዳር ላይ ያለች ጊዜ ነው። በዚህ መሀል ምን ያህል ክፍተት ከእሱ ጋር ተለያይታ ሌላ ቦታ እንደ ቆየች ባይታወቅም በዛ መሀል ነው እሷ ሄዳ ከዳግም አባት ጋር ተዋውቃ፣ በዛ መሀል ዳግምን የወለደችው ማለት ነው። ይሄ ነገር ደግሞ ለይኩን ሊያበሳጨው ይችላል። ያኔ አሁን ዝናሽ በምን ምክንያት ለዛ ሁሉ ወራት ከላይኩን ተለይታ ሌላ ቦታ ሄዳ ቆይታ ልጅ ወልዳ እዛው ጥላ እስከምትመጣ ድረስ ራሱ ባይታወቅም ያኔ እንደዚህ አድርገሽ አታለልሽኝ ወይ ደግሞ ዋሽሽኝ ብሎ ሊናደድባትም ይችላል። ምናልባት አይታወቅም። ያኔ አሁን እሷ ከለይኩን ተለይታ የሄደችው ወይ ደግሞ በስራ ምክንያት፣ ወይ ደግሞ ለሌላ ጉዳይም ሊሆን ይችላል። እንደዚህ እንደዚህ ብላ እሱን ዋሽታው ይሄን ያክል ጊዜ እቆያለሁ ብላ አታላውም ልትሄድ ትችላለች ማለት ነው። ይሄ ነገር ደግሞ ለይኩንን ያበሳጨዋል። ያው ለይኩን እስከዛሬ እንዳየ ነው ነገሮችን የሚወስን ነው ወይ ደግሞ የሚናገረው፣ ቀስ ብሎ አስቦበት ነገሩን አሰላስሎ አገላብጦ በሳል ሰው የሚናገረውን ንግግር ነው የሚናገረው እዚህ ጋር አሁን በንዴት ዝናሽን ምንም ነገር ላይላት ይችላል ማለት ነው። ከጊዜ በኋላ ያለውን ነገር አሰላስሎ ከዚህ በፊት እንዳለው የኑሐሚንን ነገር ይሄ ነገር አንዴ ተፈጥሯል፣ ምንም ነገር ማድረግ አይቻልም፣ ስለዚህ ወደፊት ምን ማድረግ አለብን የሚለውን ነገር ነው እንጂ ማሰብ ያለብን ብሎ ተሰማን ሲመክረው እንደነበረው አሁንም እዚህ ጋር የዝናሽን ነገር ይሄ ነገር አንዴ ተፈጥሯል፣ አንዴ ሆኗል፣ ስለዚህ ወደ ኋላ ተመልሰን ምንም ነገር ማስተካከል ስለማንችል ከዚህ በኋላ ያለውን ነገር ነው ማሰብ ያለብን። አንቺም ልጁን ተቀቢው፣ እንደ እናት ተንከባከቢ ልጁን። ስለዚህ ምንም ማድረግ አይቻልም፣ እኛም ትዳራችንን አንበትንም፣ ይሄንን ነገር ተቀብዬሻለሁ ሊላትም ይችላል ማለት ነው። ሌላው ነገር እንደውም እሱ ሊቀየማት የሚችለው እዚህ ጋ ዳግምን ወለች ይሄንን ሁሉ አመት ይሄንን ሚስጥር፣ ከባድ ሚስጥር ከኔ ደበቅሽኝ። እናም ደግሞ ልጁ እዚህ ቤት መጥቶ ራሱ የጓደኛ ልጅ ነው ብለሽ ይሄን ያህል ዋሽ ተሽኛል ብሎ ከሚናደድ ይልቅ እዚህ ጋር የሚናደደው በሷ ስራ ነው። እሷ አሁን መድኃኒት ሰጥታ፣ መድኃኒት ለገነት ሰጥታ ይሄንን መድኃኒት ለኑሐሚን ስጪና ልጇ እንዲወርድ ያደርጋል ያለችውን ነገር ምናልባት ለይኩን በዚህ ነገር ሊሆን ይችላል። ዝናሽ ላይ በጣም ሊናደድባት፣ ሊቀየማት የሚችለው ማለት ነው። እንዴት እንደዚህ ታረጊያለሽ? ልጁ ምን አጠፋ? እናም ደግሞ ኑሐሚን ምን አደረገች? ይሄ እኮ የመግደል ሙከራ ነው ብሎ በዛ ነገር ዝናሽ ላይ ሊናደድባት ይችላል። ምናልባትም አይታወቅም ሊጣሉም ይችላሉ ማለት ነው። ሌላው ነገር ደግሞ የኤርሚያስ ነገር ነው። ኤርሚያስ አሁን ላይ የገንዘብ ችግር ያለበት ይመስላል። አሁን ላይ እሱ እያሰበ ያለው ከዚህ በፊት ከአምራን ነበር ገንዘብ ሲቀበል የነበረው። አሁን ደግሞ ከአምራን በላይ ሌላ እርግብ ታስፈልገኛለች የገንዘብ ምንጭ የምትሆን ማለት ነው። እሷን አታለ እንዳፈቀራት ቀርቧት ከዚህ በፊት አምራንን እንዳደረጋት ማለት ነው። አሁን ደግሞ ኤሚን አጥምደዋል ያንን ነገር እያ ያሰበ ነው። ኤሚ ፍለፊቱ ስትመጣ እሷ የገንዘብ ምንጩ ልትሆን እንደምትችል አስቦ አሁን ላይ ኤሚን እያጠመዳት ያለው እንደውም ሲል የነበረው ኤሚ አንቺን ማጥመድ እኮ ሙዝን የመለጥ ያህል ለእኔ በጣም ቀላል ነው ብሎ እሷን በቀላሉ እንደሚያጠምዳት ሲያወራ ነበር ማለት ነው። ኤሚ ሚያው ከዚህ በፊት ኤርሚያስን ትፈልጎ ወይ ደግሞ በሱ ትማለል ስለነበረ አሁን ላይ በሱ ለመጠመድ በጣም ቀላል ሆናለች ማለት ነው። ከሱ ጋር እንደውም ፓርቲውን ላ ለመሄድ ማታ ፕሮግራም አላቸው ዛሬ እየሄዱ ነው። ይሄ ነገር ደግሞ ለኤርሚያስ በጣም አስደስቶታል። እሱ ለማድረግ ያሰበው እንዳፈቀራል ማምራት እንደ ፍቅረኛው ከዚህ በፊት አምራንን እንዳደረጋት እሷን ይቀርባታል። እሷ ደግሞ ከቤተሰቦቿ ገንዘብ እየተቀበለች እያመጣች ለሱ ትሰጣለች ማለት ነው። ያው ናሆም ሲያደርግ እንደነበረው ማለት ነው። አምራን እዛ ጋር ናሆምን አጥምዳው ገንዘብ ስትቀበለው እንደነበረ እዚ ጋም ኤሚ ደግሞ በኤርሚያስ ተጠምዳ አሁን ገንዘብ ለሱ ልትሰጥ ነው ማለት ነው። ኤርሚያስ ደግሞ ከዛ በላይም እቅድ አለው ኤሚ ላይ ከዚህ በፊት እሷና እናቷ ኑሐሚን ላይ ሲያደርጉ ለነበረው ነገር ደግሞ እሷ ላይ ሌላ እቅድ እንዳለው አውርቷል ማለት ነው። እዚህ ጋር ግን አሁን ማስቀደም የፈለገው የገንዘብ ምንጩ እንድትሆን ብቻ ነው ማለት ነው። ከዛ በኋላ ደግሞ ሌላ ቅጣት ይጠብቃታል ማለት ነው። ይሄ ነገር ደግሞ ኑሐሚንን በጣም ያስቀይማታል። ኑሐሚን ይቅርታ ተደርግልኛለች ወይ ደግሞ ከእሷ ጋር አንድ ላይ እንሆናልን የሚለውን ነገር እየዘጋበት ነው የሚሄደው እንጂ